ተመልሰናል ተመልካቾች። የመጨረሻው ርዕሰ ጉዳያችን ከባህር ማዶ የምንመለከተው ጉዳይ ነው። እርሱም የሩሲያ ዩክሬን ጦርነት ነው። እንግዲህ ግጭቱን በተመለከተ ደግሞ አሜሪካ የሰላምና የድርድር ሀሳቦችን አቅርባለች። በዛ ረገድ ጥረቷን አጠናክራ መቀጠሏን እየተመለከትን ነው። እንግዲህ መነሻ ይሆነን ዘንድ በአንድም በሌላ ተስፋና ስጋቶች አሉት፣ ይህ የድርድር ሂደት የሚል ጉዳይ እየተነሳ ነው። ከዚህ ጋር ተያይዞ ብናነሳው በጣም ጥሩ ነው ብዬ ማስበው አሁን ሩሲያና ዩክሬን ወደ ሰላም ወደ ድርድር እንዲመጡ አስቻ የሆኑ ምክንያቶች ምንድን ናቸው ከሚለው ተስፋዎቹን

መልካም እንግዲህ በጄኔቫና በፍሎሪዳ የተደረገ ባለ 28 ነጥብ ያለው በፕሬዚዳንት ዶናልድ ትራምፕ የቀረበ ረቂቅ የሰላም እቅድ አለ። ይሄ የሰላም እቅድ ባለፉት አራት ዓመታት በዚህ ልክ የመጣ የሰላም እቅድ አልነበረም። በእርግጥ ቻይና የሞከረችው ነገር እንደነበረ እናስታውሳለን። በጦርነቱ የተወሰነ ጊዜ ከተጓዘ በኋላ ካልተሳሳት ወደ 13 ነጥብ አካባቢ ያለው የሰላም እቅድ አቅርባ እንደነበር ይታወቃል። አሁን ግን ጠንከር ባለመልኩ የመጣ ወደ ጠረጴዛው ልክ በመካከለኛው ምስራቅ እንደተመለከት ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን ኢኒሽቲቭ ወስደው ነው 28 ነጥብ ያለው የሰላም እቅድ አምጥተዋል። ለዚህም ሁለት መድረኮች ተዘጋጅተው ውይይት ተደርጎበታል። ግን እነዚህ ድርድሮችና ውይይቶች ተስፋና ስጋቶችን ስንመለከት በዋነኛነት ጦርነቱ የተጀመረው በዩክሬን አነሳሽነት በቀጥታ እንዳልሆነ ይታወቃል። አጋሮቿና ከጀርባ ያሉ አይዞባዮች እንደነበሩ ይታወቃል። ዛሬም ለማቆም በሚደረገው ጥረት ውስጥ እነዚህ አይዞባዮች የነበሩና የተለያዩ ድጋፎችን ሲያደርጉ የነበሩ ኃይሎች የተለያዩ ፍላጎቶችን ወደ ጠረጴዛው እያቀረቡ ነው። ከዚህ ውስጥ አንዱ እንግዲህ ትራምፕ ያቀረቡትን የ ስምነጥብ የሰላም ረቂቅ እቅድን የአውሮፓ ህብረት እንደ አዲስ መከለስ አለበት የሚል የመከራከሪያ አጀንዳ ይዞ መቅረቡ ይታወቃል እዚህ ውስጥ ግን አለም ላይ ይሄ ጦርነት ምን አሳደረ ፖለቲካዊና ኢኮኖሚያዊ ያሳደረው ነገር ግን መታየት አለበት ተስፋና ስጋቱ አንድ በፖለቲካው ላይ በአለም ፖለቲካ ውስጥ ያሳደረው ትልቁ ተጽዕኖ አለም አቀፍ ህጎች ምን ያህል ደካማ መሆናቸውን የተመለከትንበት ነው ላለፉት አራት ዓመታት በተደረገው ጦርነት ውስጥ በዚህ ውስጥ ተዋና የነበሩት የአለም አቀፉ የፖለቲካ ሜዳ ላይ እንደ ፖሊስ እራሳቸውን የሚመለከቱ የነበሩ ሀይሎች እንደሆኑ ተዋንያኖቹ እናያለን። ሌላኛው በኢኮኖሚ ላይ ያሳደረውን ነገር ስትመለከት በአለም የዋጋ ግሽበት ላይ ከፍተኛ የሆነ አስተዋጽኦ አድርጓል። ለምን ብለ ስትመለከት የነዳጅ፣ የምግብ፣ የትራንስፖርት፣ የማዳበሪያ ዋጋ በስፋት ጨምሯል። ለዚህ ምክንያቱ ደግሞ የምግብን እንኳን ነጥለ ስትመለከት ዩክሬን እና ሩሲያ ስንዴን፣ በቆሎን፣ ማዳበሪያን በከፍተኛ ሁኔታ አምራች ብቻ ሳይሆን ወደ ተለቀረው አለም ላኪ ሀገራት በመሆናቸው ምክንያት እነሱ የሚያደርጉት ግጭት በጅጉኑ የኤክስፖርት ሰንሰለቱ ላይ ከፍተኛ የሆነ አደጋ ደቅኖ የዋጋ ግሽበት ወይም ደግሞ ኢምፖርትድ ኢንፍሌሽንን በተለያዩ በማደግ ላይ ያሉ ሀገራት እንደ አፍሪካ ያሉና እስያ ሀገራት በእጅጉኑ ተቸግሯል። ግን ይሄ የኢኮኖሚ ትርፍም አምጥቷል። በተለይ ደግሞ ለአውሮፓ፣ አሜሪካና ለእስያ የወታደራዊ ተቋማት ከፍተኛ የኢኮኖሚ ትርፍ አድርገው ሪከርድ የሆነ ትርፍ ያጋበሱበት እንደሆነ እንመለከታለን። ይህንን ስትመለከት ከፍተኛ የሆነ አንድ በኩል የኢኮኖሚ ተጠቃሚነት እንዳለ ታያለ። በሌላ በኩል ደግሞ በፖለቲካ በዓለም ፖለቲካ ውስጥ ደግሞ ከፍተኛ የሆነ አደጋን ደቅኗል። ይህንን ጦርነት በሰላም ስምምነት መቋጨት ዓለም እንድታርፍ ኢኮኖሚዋ እንዲረጋጋ፣ በቀጠናው ሰላም ዘላቂ ሰላም እንዲኖር ያስችላል። ግን ደግሞ እንደ መጨረሻ ማነሳው ሀሳብ ምንድን ነው? ይሄ በአንድ ዋልታ ላይ ተንጠልጥሎ የነበረውን የዓለም ስርዓትን ወደ ብዛሃ ዋልታ የመቀየሩ ሂደትን ደግሞ በእጅጉኑ የሚያፋጥን ለመሆኑ አስረጃ ያደርገልናል ልናቀርበው እንችላለን። መልካም። ከዚሁ ጋር ተያይዞ ያው ጦርነቱ በጣም ብዙ አመታትን ያስቆጠረ ስለሆነ በሁለቱም ወገኖች ዘንድ የመሰላቸት የመደያከም ሁኔታዎችን እንመለከታለን። በጥቅሉ አድክሟቸዋል ጦርነቱ። ስለዚህ ይህ ጦርነት በሰላምና በድርድር እንዲቋጭ የሁለቱም ወገኖች ፍላጎት ብቻ ሳይሆን የዓለም አቀፉ ማህበረሰብም፣ በተለይ አውሮፓ አሁን ከገጠመው ቀውስ አንጻር የኢኮኖሚ የፖለቲካ፣ ሌሎችም ጉዳዮች ቀውስ ገጥሞታል እና አሁን ለ የሩሲያ ዩክሬን ጦርነት ፊቱ የሚሰጥበት አጋጣሚ ብዛም የለም። ከዚህ አንጻር እድሎቹ፣ የጦርነቱ የቀጣይነት ሁኔታ ጥያቄ ምልክት ውስጥ ገብቷል። ሰላምና ድርድር ይፈታል የሚል የአሜሪካም እንግዲህ ጥረት ስኬታማ ይሆናል የሚል ሀሳቦች እየተነሱ ነው። በሌላኛው ጎን ደግሞ ስጋቶች ተያይዘው እየተነሱ ነው። ምንድን ናቸው ልንል እንችላለን? እንግዲህ እኔ አይመስለኝም። አሁን እንዳልከው ጦርነቱ ይቆማል ብዬ አላስብም። ለምንድን ነው የዶናልድ ትራምፕ ወደ ቤተ መንግስት ከመጡ ጊዜ ጀምሮ ጦርነቱን አስቆማለሁ ብለው ተደጋጋሚ ቃል ገብተው ነበረ። ከቭላዲሚር ፑቲንም ከዩክሬኑ ፕሬዚደንት ዜሌንስኪም ጋር ተደጋጋሚ ውይይት አድርገው እስካሁን መፍትሄ አላመጡም። አሁንም ሀያ ስምንት ነጥቦች ያሏቸው የሰላም እቅድ አምጥተዋል። እሱ የሰላም እቅድ ምንድናቸው? ዋና ዋናዎቹ ካለን የመጀመሪያው ዩክሬን እንግዲህ ክሪሚያን ማነች ሉሃንስክ እና ዶኔስክ የሚባሉ ሶስት ግዛቶችን ለሩሲያ አሳልፋ ትስጥ ነው። ይህንን ዩክሬን ትስማማለች ወይ አንደኛው ጥያቄ ነው። ሁለተኛው ደግሞ ኬርሶንና ላፓሮዣን የመሳሰሉ ሰፋፊ የምስራቅ ዩክሬን ግዛቶች ከጦር ቀጠና፣ ከጦር እንቅስቃሴ ነጻ ይሁኑ የዩክሬንም ጦር ከዛ ይውጣ ነው። ይሄንንስ ዩክሬኖች ይስማማሉ? የሌላኛው ጥያቄ ነው። ሌላው ደግሞ የስምምነቱ ነጥብ ዩክሬን የአውሮፓ ህብረትን መቀላቀል ትችላለች፣ ግን ኔቶን መቀላቀል አትችልም የሚል ትፈርም ነው። እንግዲህ የጦርነቱ ዋነኛ መነሻ ኔቶን እቀላቀላለሁ የሚል እንደነበረ እናስታውሳለን። ሌላው ደግሞ በመቶ ቀናት ውስጥ በዩክሬን ምርጫ ተደርጎ አዲስ አመራር ይምጣ ነው። ዜሌንስኪ ከስልጣን እንዲነሱ ፑቲን ይፈልጋሉ ማለት ነው። ይህንን ስ ይስማሙበታሉ? ሌላኛው ጥያቄ ነው። ሌላው ደግሞ የዩክሬን ሰራዊት አሁን ከ880 ሺህ በላይ እንደሆነ ይታወቃል። የቭላዲሚር ፑቲን የሚፈልጉት የዩክሬን ጦር ወደ 600 ሺህና 500 ሺህ ዝቅ እንዲል ነው። ይህንን ደግሞ ይስማማሉ ወይ? ይሄም ሌላኛው ጥያቄ ነው። ትላንትና እና ሰሞኑን የአሜሪካ ውጭ ጉዳይ ሚኒስቴር ሮቢዮ እንደዚሁም የልዩ መልእክተኛው ስቲቭ ኮፍ እና የጀራርድ ኩሽነር ከዩክሬን ተወካዮች ጋር ውይይት አድርገዋል። በውይይቱ ላይ ዝርዝር ሀሳቦችን እየተወያዩበት እንደሆነ የቭላዲሚር ዜሌንስኪም ጠቁመዋል በኤክስ ገጻቸው ላይ ነገር ግን አሁን ምንድን ነው ውስብስቡና እንዳልከው ጦርነቱ በድፍን አውሮፓ ከሁለተኛ የዓለም ጦርነት በኋላ በጣም አውዳሚ እንደሆነ ይታወቃል። እስከ 1.5 ሚሊዮን ሰዎች ሕይወታቸውን ያጡበት፣ ዩክሬንም በ20 ከመቶ እስከ 40 ከመቶ የሚሆነው ግዛቷን ሉዝ ያደረገችበት፣ ሩሲያ ደግሞ ከ250 ቢሊዮን ዶላር በላይ ያወጣችበት የዓለማችን እጅግ ኮስት የሚባል ጦርነት ነው። ይሄንን ጦርነት ለማስቆም ማን ነው? ዶናልድ ትራምፕ ያቀረቧቸው እቅዶች ግን በዩክሬናውያን ዘንድ ብቻ ሳይሆን በአውሮፓውያን ዘንድ ተቀባይነት የሚያገኙ አይመስሉም። ለምን? አውሮፓውያንም ልክ እንደ ዶናልድ ትራምፕ ሌላ ባለ 28 ነጥብ እቅድ አምጥተዋል። ያ እቅድ በዋናነት የሚለው ሩሲያ የዩክሬንን ግዛቶች ትውሰድ ሳይሆን መሬት ይቀያየሩ የላንድ ስዋፕ ይደረግ። ለምሳሌ ሩሲያ ክሪሚያን ከወሰደች በዛኛው በኩል ደግሞ ለዩክሬን መሬት ትስጣት። የሩሲያ ማነች? ዩክሬን ወደ ኔቶ የምትገባበት እድል ላይ ዩክሬን ሳትሆን የምትወስነው የኔቶ አባል ሀገራት ይወስኑ ነው። ሶስተኛው ደግሞ የዩክሬን ጦር ወደ ስድስት መቶ ሺህ ይውረድ ሳይሆን አሁን ያለበት ስምንት መቶ ሰማንያ ሺህ ላይ ይቁም የሚል ነው የአውሮፓውያን ውቅድ ስለዚህ የዶናልድ ትራምፕ እቅድና የአውሮፓውያኑ እቅድ በጣም የተራራቀ ስለሆነ፣ በዚህ መካከል ደግሞ ቭላድሚር ዜለንስኪ አጣብቂኙ ስለገቡ ከዶናልድ ትራምፕ እቅድ ይልቅ ወደ አውሮፓውያኑ እያደሉ ስለሆኑ ጦርነቱ በቅርብ ጊዜ የሚቆም አይመስለኝም። በሁለቱም ተፋላሚ ወገኖች መካከል የቀረቡ ቅድመ ሁኔታዎች የሩሲያ ዩክሬን ጦርነት በአሜሪካ የሰላም እቅድ መሰረት ይቆማል አይቆምም በሚለው ላይ ተስፋና ስጋቶችን አጭሯል። በቀጣይ ምን ይፈጠራል የሚለውን እንደዚሁ ተከታትለን ወደ እናንተ በሌላ ዝግጅት የምናደርስ ይሆናል። ሐሳብ ላይ ሶስት ርዕሰ ጉዳዮችን ወደ እናንተ አደረስን። በሚቀጥለው ሳምንት በተለየ ርዕሰ ጉዳይ ወደ እናንተ የምንመጣ ይሆናል። እስከ ሳምንት መልካም ጊዜ ይሆንላችሁ።